እንደምንላችኋል ተመልካቾች፣ ከዜና ኢትዮጵያ የቢዝነስ መረጃዎችን ይዘን እቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆንንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃዎችን ለት እለፍ። በኢትዮጵያ አርሶ አደሩ የሚያመርተውን ምርት የሚያስቀምጥበት ስፍራ አመቺ ካለመሆኑ ጋር በተያያዘ የምርት ብክነት ይከሰታል። ችግሩ በግብርናው ዘርፍ ላይ የሚያስከትለውን ጉዳት ለመቀነስ የተለያዩ ተግባራትም እየተከናወኑ መሆኑ ይገለጻል። የግል ተቋማትም እህልና ጥራጥሬ ለዓመታት ሳይበላሽ ማቆየት የሚያስችል ማዳበሪያ በማምረት ላይ ይገኛሉ። ተጨማሪውን ከተከታዩ ዘገባ ተከታትለን እንመለስ። ግብርና ከእለት ጉርስ ጀምሮ ያርሶ አደሩ የገቢ ምንጭ የሀገሪቷ ኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማግኛም ጭምር ነው። በመሆኑም ዘርፉ ኢትዮጵያን በዓለም ገበያ ውስጥ ተወዳዳሪ እንድትሆንም ማድረግ የቻለ ነው። ሀገሪቱ ኢኮኖሚያውን ለማሳደግ በምታደርገው ጥረት በግብርናው ዘርፍ በርካታ ዘመናዊ ቴክኖሎጂዎችን በመጠቀም የዘርፉን ምርታማነት ለማሳደግ እየሰራች ቢሆንም ምርቱ በተባዮች አማካኝነት ለውድመት ይዳረጋል። ይህንን ችግር የሚቀርፍም ስራ መሰራት ተጀምሯል። ገበሬውን የሚረዳ ምርት በማምረት ላይ እንገኛለን። ይሄውም ነቀዝ መከላከያ ማምረት እና ለገበሬዎች ማዳረስ ነው። ገበሬው ኬሚካልን በመጠቀም ነበረ ነቀዞችን ይከላከል የነበረው። ስለዚህ ይህንን ለማስቀረትና ከኬሚካል ነፃ የሆነ የምግብ አቅርቦት እንዲኖር በሀገሪቱ ስለሚያስፈልግ ከኬሚካል ነፃ የሆነ ምርት በማምረት ለገበሬው በመከፋፈል ላይ የተመሰረተ ድርጅት ነው እና ድርጅቱ ሲመሰረት በ26 ሚሊዮን ብር አካባቢ ካፒታል የተመሰረተ ነው እና በአመት ከ45 ሚሊዮን በላይ የነቀዝ መከላከያ ባጎችን እያመረተ ለገበሬው ያከፋፍላል ማለት ነው። እንደ አጠቃላይ መጠሪያ ስሙ ፊክስ ባግ ይባላል። ኢነር ላይኑ ወይንም ፕላስቲኩ እዚሁ ነው የምናመርተው። መጀመሪያ በአንድ ማሽን ነበር የጀመርነው። በዚህ አመት ግን 25 ማሽኖች አሉ። አገልግሎቱ አርሶ አደሩን ተደራሽ ለማድረግ የአርሶ አደሩን ምርት በአግባቡ እንዲሰበሰብ የሚያደርግ ነው ማለት ነው እና ከነቀዝና ከተለያዩ ተዋሲያን የሚከላከል ከረጢት ወይም ማዳበሪያ ነው የምናመርተው ምርቱን አርሶ አደሩ ሰብስቦ ከአንድ አመት እስከ ሶስት አመት ሊያቆይለት ይችላል። ሳይበላሽ ምንም አይነት ነገር ሳይሆን ማለት ነው። የተባይ መከላከያ የሚያመርተው ተቋም ምርቱን ወደ ተለያዩ ጎረቤት ሀገራት የሚልክ ቢሆንም አብዛኛው ምርቶቹን ለሀገር ውስጥ አርሶ አደሮች ነው የሚያቀርበው። ምርት ካመረትን በኋላ በአብዛኛው የምንሸጠው በሀገር ውስጥ ነው እና የተወሰኑ ምርቶች ወደ ደቡብ ሱዳን፣ ሶማሊያ ለመሳሰሉት ያው መጥተው ስለሚጠይቁ እነሱም የዛ ተጠቃሚ ናቸው። በባለፈው አመት ከአራት ነጥብ አምስት እስከ አምስት ሚሊዮን የሚሆኑ ገበሬዎች ተጠቃሚ ሆነዋል ብለን ነው የምናስበው። ማለት ምርት ሸጠናል። ከተመረተው ምርት የሚወጣው ቁርጥራጭም መልሶ ጥቅም ላይ ይውላል። ዌስት፣ ለምሳሌ የፒፒ ዌስትም አለን። የኢነር ላይኑ ወይንም የፕላስቲኩ ዌስት አለ። ያንን ምንድን ነው የምናደርገው? እንደ ሌላ ቆሻሻ የሚጣል አይደለም። ተመልሶ አገልግሎት መስጠት ይችላል። የሪሳይክሊንግ ማሽን አለን። እዛ ውስጥ ገብቶ ተመልሶ ተፈጭቶ ወደ አገልግሎት መመለስ ይችላል። መልሰን መጠቀም እንችላለን ማለት ነው። ኢትዮጵያ ዛሬ ላይ ግብርናውን በማዘመን የሀገሪቷ ኢኮኖሚ ጤናማ በሆነ መልኩ እንዲጓዝ ለማድረግም እየሰራች ትገኛለች። ይህ ቢሆንም ግን ዘርፉን በቴክኖሎጂ ለመደገፍ የሰለጠነ የሰው ኃይልን ጨምሮ ሌሎች ችግሮችም እንዳሉ ይነሳል። የግብርናው ዘርፍ ላይ የሚታዩ ችግሮችን በመቅረፍ ምርትና ምርታማነትን በመጨመር እየተሰራ የሚገኝ ሲሆን የዘርፉ ተሳታፊዎችም እገዛ እየተደረገላቸው እንደሚገኝ ገልጸዋል። ወጣቱ በአጋጣሚ በጀመረው ለየት ያለ የከተማ ግብርና ስራ እውቅናን እያገኘ ነው። ገና በስታርታፕ ደረጃ ሆኖ በጥረቱ ውስጥ የነገ ተስፋውን የተመለከቱ ተቋማት ባደረጉለት ድጋፍ አሁን ላይ ስራውን እያስፋፋ ይገኛል። አብዛኛው የከተማ ነዋሪ የሚመገባቸውን አትክልቶች ራሱ ማምረት ይችላል የሚለው ባለታሪካችን፣ ትምህርት ቤቶችና መሰል ተቋማትም ለምገባ የሚጠቀሙባቸውን አትክልትና ፍራፍሬ በራሳቸው እንዲያመርቱ ይመክራል። ተጨማሪውን ከራሱ አንደበት ተከታትለን መለስ ዳግማዊ አማህ እባላለሁ። የኮዳ ፋርም መስራች ነኝ። ኮዳ ፋርም የተመሰረተው ስድስት ሰባት ወር ሆኖታል። የመጀመሪያ ሀሳብ የመጣልን የእናቴ ቤት ቁጭ ብዬ አንድ ሁለት መቶ ካር የምትሆን ቦታ ነበረች፣ ለምን አላለማውም በሚል የተነሳ ሀሳብ ነው። ከዛ ያን ሰርች ስናደረግ የተለያዩ ስናገኝ ሽቅብ እርሻ ወይ ቨርቲካል ፋርሚንግ አይዲያዎች ነበሩ። እሱ ላይ ሞርፎ ከሳረግን እንደዙ አይነት ሀሳቦች መጡ። ከዛ ለምንድነው ከተማ ላይ ይህንን ቦታ ያላቸውን ለምን አንሰራ። በአብዛኛው ደግሞ ትምህርት ቤቶች ላይ ትምህርት ቤቶች ላይ እንደዚህ ብንሰራ በአብዛኛው ወጪያቸው ምግብ ነው። ስለዚህ ያንን ከቨር እናደርጋቸው። ባክግራውንዴ ቢዝነስ ነው። ቢዝነስን የጨረስኩት ግን በጣም ይሄ ሞር ወደ ቤዚክ ኒድ ወይም መሰረታዊ ፍላጎቶች ላይ መስራት ከበፊትም ሀሳብ ነበረኝ። ይሄኛውን ሀሳብ ሳገኘው፣ ከዛ በደንብ ሪሰርች ራሴን በደንብ ብዙ እያስተማርኩ በዩቲዩብም የተለያዩ ኮርሶችን እየወሰድኩ ራሴን ነው ያስተማርኩት። ከዛ በኋላ ይሄን ሀሳብ ሲመጣ አንድ ትምህርት ቤት ዳሴ ትምህርት ቤት ላይ የመጀመሪያ አንድ ግማሽ ሜትር በሜትር የሆነች የጀመር ነው። ከዛ በኋላ እንደዚህ ሰፍተናል ማለት ነው። ስለዚህ ሀሳባችን ምንድን ነው? ከተማ ውስጥ ባሉ ክፍት በሆኑ ቦታዎች ላይ ብዙ ምርቶችን እያመረቱ እዛው ያለው ተቋሙ ሰራተኛ ጥሩ ፍሬሽ የሆነ ያለ ኬሚካል ነው እደምናመርተው። ብዙ ኬሚካል አንጠቀመ፣ ኦርጋኒክ ምርቶች ነው የምናመርተው። የሚሰራው ነገር ሰዎች ሲያዩት የሚበሉት ምናምን ነገር ስለ ደስታ ነው እለት ደግሞ ብዙ ነገሮች። ምክንያቱም ብዙ ኢምፓክት የሚኖረን ብዙ ተጽዕኖ ነው የሚኖረን። ትምህርት ቤት ላይ ተጽዕኖ ይኖረናል። ሰራተኞች አብረን የምናሳትፋቸው፣ ሰራተኞች የምንቀጥራቸው፣ ሰራተኞች በእኛ እንትን ይኖራሉ። ስለዚህ የስራ እድል እንፈጥራለን። ራሴን በጣም በእውቀት አስፍ ቻለሁ። እና ደግሞ ሞር ደግሞ ወደፊት ደግሞ ትላልቅ ነገሮችን እንፈጥራለን። አሁን በቋሚነት አራት ሰዎች አሉ። ጊዜያዊ ደግሞ እስከ አስር ቢሆኑ ይኖራሉ፣ ይመጣሉ። ስራ እንደዚህ የምታያቸውን ፒራሚዶች ምናምን ስንሰራ የተለያዩ ተቋሞች ሄደናል። አንደኛው ሪች ፎር ቼንጅ ይባላል። ሌላው ኦርቢት ኢንኩቤሽን ሴንተር ነው አሉ። እነዚህ ተቋሞች ብዙ ስልጠናዎች ትሬዲንጎች እና ፈንዲንጎችም ደግሞ የስታርታፕ መነሻ ብሮችም ሰጥተውናል። እነዚህ የሰፉት እያዩቸው እነሱ በሰጡን እገዛ ነው። ስለዚህ እነሱ ከብሩን በአንጻር ትልቁ ደግሞ የሰጡ ነገር እውቀት እውቀት፣ ደግሞ አንዳንዴ ከፍለሽ የማታገኛቸው እውቀቶች ለምሳሌ የሰው ልምዶች ብዙ። እነዛ ቦታዎች በመገኘታችን ብዙ ልምድ ያላቸውን ሰዎች አግኝተናል። ስራ አለ ግን አንዳንዴ ማይንድ ሴት ወይም ደግሞ የአእምሮ ውቅር ነው ይጠይቃል። ምንም ነገር እኔ አሁን ለምሳሌ ስራ ነበረኝ። ስራ ነበረኝ ማለት ጥሩ የምሰራበት ጥሩ ተከፋይ ነበረኝ። ግን እኔ ማለት የሚኖረው የሆነ ነገር ሞታ እንዴ ነው ብዬ ስለማምን የሆነ ነገር ፈጥሬ ማለት እፈልጋለሁ። በአሁኑ ሰዓት በዲጂታሉ ዲጂታል ላይ አለ። ኦንላይን ወይም ኦፍላይን ደግሞ እንደኛ አይነት ኦፍላይን ደግሞ የሚሰራ አለ። ኦንላይን ላይ ብዙ ሰዎች አሉ። ስራዎች አሉ። የምናስበው የተለያዩ ከተማ ውስጥ ያሉ ግቢዎችን ነው። ግቢዎች፣ መስሪያ ቤቶች፣ ትምህርት ቤቶች ላይ ነው የምንሰራው። ለመስራት እኛ ዝግጁ ነን። የእናንተን ጥሪ ነው የምንቀበለው። የእናንተ ትብብር ጋር አገባያችሁን እንደምታዩት እዚህ ጋር አረንጓዴ ነው። አበባን እንሰራለን። ውበት ይኖረናል። እንደዛው ደግሞ እዛ ጋር ምግብ እንደምንሰራው ማለት ነው። ስለዚህ ሁሉንም ነውና አብራችሁን ስሩ ነው የምንለው። በሶስት ጓደኛሞች ጥምረት ተመስርቶ የቡናና ሻይ አገልግሎት በመስጠት ስራውን የጀመረው ስታርባክስ የተሰኘው ተቋም አሁን ላይ በመቶ ቢሊዮን ዶላር የሚያንቀሳቀስ ኩባንያ ሆኗል። እስከ ፈረንጆቹ 2025 መግቢያ ድረስ በሰሜን አሜሪካ 16,000፣ በመላው ዓለም ደግሞ ከ35 ሺህ በላይ ቅርንጫፎችን ከፍቶ በዋናነት የቡናና ከአልኮል ነጻ መጠጥ ለደንበኞቹ እያቀረበ ይገኛል። መቅደስ እንዳለ ዝርዝር አላት። ካፍቴሪያ የማቋቋም ስራን አዲስ ትርጉም የሰጠ ተቋም መሆኑን ለመጥቀስ ማስረጃ አያስፈልገውም። እስከ ፈረንጆች 2025 መግቢያ ድረስ በሰሜን አሜሪካ ብቻ 16 ሺ የሚደርሱ በመላው ዓለም ደግሞ ከ35 ሺ በላይ አገልግሎት መስጫዎችን ከፍቷል። ጎርደን ቦከር፣ ጄሪ ባልድዊን እና ዘፍ ሲግል የተባሉ ጓደኛሞች ሲመሰርቱት ዋነኛ ዓላማ ያደረጉት ጥሬ ቡናን ለገበያ ማቅረብ ነበር። በሳን ፍራንሲስኮ ዩኒቨርሲቲ የተማሩ ሳለ የተዋወቁት ሶስት ወዳጆች ምን እንስራ ብለው ሲማከሩ በውይይታቸው መሀል አልፍሬድ ፒት የተሰኘ ግለሰብ ተደጋግሞ ይነሳል። አልፍሬድ ፒት የተሰናዳ ቡናን በመሸጥ ዝናን ያተረፈ ግለሰብ ነው። ወጣቶቹ ፒት የጀመረውን ስራ ብናስፋፋ ትርፋማ እንሆናለን ብለው ቆርጠው ተነሱ። ለድርጅታቸው መጠሪያ ስም ማዘጋጀት ቀጣይ እርምጃቸው ሆነ። በዚያ ግን አንድ ነገር አስታወሱ። በወቅቱ በአሜሪካ እጅግ ተነባቢ ከነበሩ መጽሐፍት የህርማን ሚልቪል ዘዊሄል የተሰኘ ድርሰት ላይ ካሉ ገጸ ባህሪያት መካከል መርከበኛው ሞቢ ወይም በቅጽል ስሙ ስታርባክስ የታወሳቸው ጓደኛሞቹ ይህንኑ ስታርባክስ የሚል መጠሪያ ፍቃድ አውጥተውበት በሲያትል ከተማ የመጀመሪያ ሱቃቸውን ከፈቱ። ከአስርት አመታት በኋላ በሲያትል ከተማ ስድስት የቡና መጠጫዎችን ያቋቋሙት ጓደኛሞቹ የቡና አስረካቢያቸው የነበረው አልፍሬድ ፒት ቡና አስመጭን የራሳቸው ለማድረግ ገዙት። ከቡና ባሻገር ኤስፕሬሶ የተባለው የኢጣሊያውያን ተወዳጅ አፍላል ስልትን የተከተለ ቡና ማቅረብም ጀመሩ። ከንግድ ስራ ውስጥ አስቸጋሪ የሚባለውን ያጀማመሩ ነገር በድል የተወጡት ጓደኛሞች ከዚህ ቀጥሎ የንግድ ስራ አመራራቸው ለነበረው ሃዋርድ ሹልዝ ድርጅቱን ሸጡለት። ይህን ከመሰረቱ ጀምሮ የሚያውቀውንና ለስኬቱ ትልቅ ድርሻ ያበረከተለትን ተቋም ጠቅልሎ በእጁ ያስገባው ሹሉዝ ይበልጥ ስኬትን ለማስመዝገብ በተለያዩ ከተሞች ቅርንጫፍ ሊኖረው እንደሚገባ ወስኖ ቅርንጫፎቹን አስፋፋ። በዚያን ወቅት ስታርባክስ አንድ ሚሊዮን ኪሎ ግራም ጣጣውን የጨረሰ የተቆላ ቡና ያሰናዳ ነበር። ዛሬ ላይ መቶ ቢሊዮን የሚጠጋ ዋጋ እንደሚያወጣ የሚነገርለት ስታርባክስ ብዙ ፈታኝ ጊዜያትን አሳልፏል። የኮቪድ-19 በስታርባክስ ገቢ ላይ የ40 በመቶ ኪሳራ አስከተለ። የተቋሙ የድርሻ ሽያጭም አሽቆለቆለ። የድርጅቱ ኃላፊዎች ግን በዚህ ተስፋ ከመቁረጥ ይልቅ ሌላ አማራጭን ተጠቀሙ። ምንም እንኳን የሱቆችን ያህል ገቢ ባያስገኝም የቤት ለቤት አገልግሎት ማቅረብ ስራው ግን ሌሎች ተቋማትን በሚያስቀና መጠን ከፍ ያለ ነበር። የስታርባክስ ሰዎች የስኬት ሚስጥራቸውን ሲናገሩ የምናቀርባቸው መጠጦች የሰዎችን ጤናና ማህበራዊ ትስስር ለመጠበቅ የሚረዱ በጣማቸው ሌሎች አገልግሎት አቅራቢዎች ጋር ከሚገኘው የማይወዳደር ከፍታ ያላቸው እንዲሆኑ ማድረጋችን ነው ይላሉ። ተመልካቾቻችን፣ አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ የግብይት መረጃ ነው የምናልፈው። ተመልካቾቻችን የዜና ኢትዮጵያ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ሙሉ